እዛ ይሄን እናጸዳለን ነው። ሲያምር አያችሁት ቤት ይሄን ይመስላል። አበባዎቿ እራሱ ደስ

ወደቀ ወደቀ ወደቀ ምንም ማድረግ አይችልም። ስልክ ወደቀ የካሜራ ማን በአንድ እጄ ይዣ በአንድ እጄ ስራ ሲያስጠላ በአንድ እጅ ካሜራ በአንድ እጅ ስራ፣ በጣም በጣም በጣም በጣም አስቸጋሪ ነው ያቸው ማለት ነው። ስለዚህ እንደ አድርግ እሰራ አድርገው ማለት ነው። አያችሁ ጸዳ ጸዳ ጸዳ አድርጌ አሁን ልከንስ ነው የሚያምር ቤት አላለኛም እንደዚ እንደዚህ አይነት ቤት ይስጥልን በሀገራችን እያላችሁ ዘላለም የማዳም ቤት ፈጋ አያስጠላም። ጀማ አላህ ጥሩ ቤት ይወፍቅ ለራሳችን። እንደዚህ አይነት ሁን ያማረ የተዋበው የማዳም ቅመሞች እንደነሱ ነው ስንፈጋ የምንለው ዛ ነጭ ላብ እስከሚወጣ ማለት ነው። አያችሁ፣ አዚብ ነው ነው ይህ ከሳኋችሁ እንግዲህ ተመን ብቻ አበባ ሲወዱ ምናምን ሲወዱ ደስ ሲላቸው በአበባ የተከበበ ቤት ነው ያለሁት። አያችሁት? እዚህ ደግሞ ቾኮላታ አለች እኮ ያተመናችኋቸው። ይህን የመስሪያ ቤቴ እችዋለሁ እንግዲህ እና ደግሞ እናንተ ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱን፣ አጠነካክሩን። ምን ችግር አለው? ቅንነት፣ ለራስ ቅን እንሁን፣ ሁላችንም ለተቻለን ማለት ነው። እና ቅን እንሁን፣ አብረን እንደግ፣ አብረን እንፈምስ። ምን ችግር አለው? ላይክ አድርጉ እንደው እንደው ምንም አይጎልባችሁ ላይ ን ጠቀርጋችሁ ላይክ ሸር ሰብስክራይብ። ሁላችንም ቅን እንሁን በቅንነት አብረን እንደግላችኋለን። ውድ አገሬ ልጆች ሰላማችሁ ብዝብዝብዝት ይበልልኝ። አሁን ወደ ጽዳ ልገባ ነው። እንግዲህ ይህን ያህል ካሳየኋችሁ ይበቃችኋል። ቤቴን አሁን ወደ ጥግረራ ወደ ጥግረራ ልጠገረር ነው ማለት ነው። አያችሁ እንዲህ ወንድንዴ ነው የማጸዳው

እና ላይክ ሸር ሰብስክራይብ እንዳረሱ ወታችኋለሁ። መልካም ቀን ይሁንላችሁ። ባይ ባይ